ሰላም ጤና ይስጥልን፣ ክቡራትና ክቡራን ተመልካቾቻችን የዕለቱን ዜና የማቀርብላችሁ እኔ የራሴ ቅመም ነኝ። ከዜናዎቻችንም ጋር አብራችሁን እንድትቆዩ በአክብሮት እንገልጻለን። በቅድሚያም የዕለቱ የዜና ስፖንሰሮቻችንና የክቡር እንግዶቻችን እንደምታያቸው ጊዜና ሰዓታቸውን መስዋዕት አድርገው ከተቀመጡበት የክቡር ቦታ ስቱዲዮ ድረስ ስለተገኙ ከልብ እናመሰግናለን። የስራዎቻችን ማናጀሮችም ከልብ እያመሰገን የቀሩትም መልእክታቸውን በክሎሮክስና በጄብ ምክንያት የቀሩበት ምክንያት የስራ ለማመቻቸትና በአጋጣሚ ለፊልድ ወጥተው እንደሆነ ገልጸውልናል። የክቡር አጋሮቻችንና ስፖንሰሮቻችንን ከልብ እያመሰገንን ከዙ ጋር በተያያዘ ቀጥታ ወደ ዜናዎቻችን ጋር እንሄዳለን። ክቡር ክሎሮክስን በመናቅና ወይም ደግሞ ምንም አያደርገኝም በማለት የምትጠጡ የመዳም ቅመሞች እንዲሁም ከመዳም ቅመም ውጭ ያላችሁ ልጆችም ሆነ አዋቂዎች ከዚህ ነገር ብትቆጠቡና ክቡር ክሎሮክስን ስም ባታጠፉ ስንል እንገልጻለን። በቀደም የዜና ጥንቅራችን ክቡር ክሎሮክስ የስራ ዶክትሬቱን በቅርብ እንደሚያመጣና ከአቶ ክሎሮክስ ወደ ክቡር ክሎሮክስ እንደሚሸጋገር እንዲሁም በስሙ የሬሳ ሳጥን እንደሚያሰራም መዘገቡ ይታወሳል። ምክንያቱም ግን በሰሞኑ አንዳንድ የመዳም ቅመሞች ክሎሮክስን እየጠጡ ግን ባለመሞታቸው ክሎሮክስ ቅሬታቸውን አሰምተዋል። ከዚሁ ጋር በተያያዘ ክሎሮክስን እንደ ፋሽን ወይንም ደግሞ እንደ ንቀት የሚጠቀሙት አበሾች ናቸው እንጂ ፈረንጆች አይደለም። ሊጠጡት ይቅርና እጃቸውንና እግራቸውን እንኳን ሲነካቸው በጣም አደጋ ስለሚፈጠርባቸው ለእጃቸውና ለእግራቸው እንኳን ከባድ ጥንቃቄ ያደርጋሉ። እንዲሁም መዳመን ብትሆን አበያዋን ከክሎሮክስ አርባ ክንድ ነው የምታርቀው ሲሉም ተደምጠዋል። ግን አበሾች በጣም የድፍረትና የንቀት ነገር ስለሚታይባቸው ክሎሮክስን እንደ ውሃ በመጠጣት እንዲሁም ሆዳቸው ውስጥ ያለውን ባክቴሪያ የሚያወጣላቸው ይመስል ወተት ማርከሻ እንደሚጠቀሙም ተሰምተዋል። ከዚሁ ጋር በተያያዘ ክሎሮክስን ስትጠጡ ፍሌሽም እንደባልቃችሁ ጠጡ እንጂ በክሎሮክስ ብቻ ሆዳችሁን ልታጸዱም ሆነ ለችግራችሁ መፍትሄ ልታመጡ ስለማትችሉ እስከ ወዲያኛው ለችግራችሁ መፍትሄ የምታመጡት ክሎሮክስና ፍሌሽን አብራችሁ በመደባለቅ ፍርድን ከሰማይ እንደምታገኙ ስንገልጽ በደስታ ነው። ምክንያቱም ለህይወታችሁ ትንሽም ሆነ ትልቅ ማሰባችሁ በራሱ ኃጢአት ስለሆነ ራስን ለመግደል ማሰብ ራሱን የቻለ ኃጢአት መሆኑ ስለማይቀር፣ ስለሆነም ከሞታችሁን ከፈለጋችሁና ሞታችሁን ከመረጣችሁት ፍሌሽና ክሎሮክስን አብራችሁ ደባልቁ ሲሉም ተሰምተዋል። ከዚህ ጋርም በተያያዘ ሰሞኑን የመዳም ቅመሞች የተለያዩ ውዝግቦች ቢነሳባቸውም ይህንን በዓል ቤተሰቦቻቸውን ዘመድ አዝማዶቻቸውን እንዲሁም ጓደኞቻቸውን ፈታና ዘና በማድረግ ፌሽታ በፌሽታ አድርገው ሳምንቱን ሙሉ በዓልን አስከብረዋቸው ወይንም ደግሞ በመርዳት እንዳሳልፉም ተሰምቷል። ብሩ እያለቀ ስለሄደ በቀጣይ ደሞዛቸው ምን እንደሚያደርጉላቸው እና ቀጣይ ደግሞ የመስቀል በዓል እየቀጠለ ስለሆነ እየመጣ ስለሆነ ከወደፊቱ ቀጣይ የመስቀልን በዓል የምናሳልፍበት የዶሮ ዋጋ እንደምታቁት ከ2000 እስከ 1500 ብር ነው። እንቁላልም 30 ብር ገብቷል። ለመስቀልም እንድታስቡበት ሲሉ አንዳንድ ፌዘኛና ሹፈተኛ ጓደኞች እና ቤተሰቦች ገልጸዋል። ምክንያቱም እኛ በወር ሁለቴ ደሞዝ ቢሰጠን ኖሮ አይደለም መዳን ቤት አውሮፓ በዚሁ እንሄድ ነበር ሲሉም ተሰምተዋል። ምክንያቱም የእኛ ደሞዝ በሰላሳና በሰላሳ አንድ ቀናችን ነው እንጂ በወር ሁለቴ ደሞዝ አያግኝተንም፣ ተሰጥቶንም አያቅም ሲሉ ተደምጠዋል። ከዚሁ ጋር በተያዘ የመዳም ቅመሞች ሰሞኑን ወደ ኢትዮጵያ ሲገቡ በተለይ በተለይ ሜካፕን እንደ ፋሽን አድርገው አርገው ለየትና ደመቅ ብሎ ለመታየት ከንፈራቸውንና አይናቸውን የሚቀቡት ተመሳሳይ መሆኑንም ለትዝብት ጭሮብናል። ምክንያቱም የመዳም ቅመሞች በጣም ለየት ያሉና ክቡር ክቡሩና ኩሩ ሲሆኑ አንዳንድ የመዳም ቅመሞች ደግሞ በሜካባቸውና በንግግራቸው ራሳችንን አዙሮናል። ሶስትና አራት ከዛ በላይ ሽቶ ደባልቀውም ሰውነታቸውንና ልብሳቸውን በመርጨት እንዲሁም ሁማን ራቸው ላይ የሚያደርጉት የአርቴፊሻል አይነት ግርምትን ጭሮብናል። የአዲስ አመት በዓልን የምናየውና የምናሸተው ነገር አልጣጣም ብሎናል። ምክንያቱም አዲስ አመትን ማሽተትም ሆነ ማየት ያለብን ተፈጥሮንና የተፈጥሮን ነገር ብቻ ስለሆነ አንዳንድ የሚመጡ የመዳም ቅመሞች ግን በየታክሲውም ላይ የሚናገሩት ቃላት ለጆሮችን አዲስ እየሆነብን ስለሆነ የመዳም ቅመሞች ወደ ኢትዮጵያ ከመግባታችሁ በፊት እና ለመግባት ከማሰባችሁ ከሁለት እና ከሶስት ወር በፊት የምትጠቀሟቸውን ቋንቋ አስባችሁና የኢትዮጵያን ቋንቋዎች ከእንደገና አጤናችሁ ተርታችሁና ተምራችሁ መምጣት አለባችሁ። ምክንያቱም ረስታችሁት ከሆነ ሀላስና ጂብ የሚለውን መኪና ውስጥ ባትጠቀሙ መልካም ነው ሲሉ የረዳቶች ትዝብት ገልጸዋል። ምክንያቱም እኛ ረዳቶች እምንጭናቸው የተለያዩ ብሔሮችና የተለያዩ ማህበረሰቦች ስለሆኑ ለየት የሚያደርጋቸውና ጎላ ብለው የሚታዩት በንግግራቸውና በሽቶ ጠረናቸው በጣም ለየት ያሉት የመዳም ቅመሞች ስለሆነ እኛም ታሪፍ እጥፍ መቀበል ጀምረናል። ምክንያቱም መልስ ስንመልስላቸው የምንመልስላቸው መልስ ገንዘቡ ስለማያሳዝናቸው እና አነስ ያለ ብር የማይጠቅም ስለሚመስላቸው መልስን አለመቀበል እንደ ባህል ስላደረጉ፣ ሌሎችም የመዳም ቅመሞች ዶላር እየሰጣችሁ ብር ስለምንመልስላችሁ ብሩ ደግሞ ምንም ስለማይጠቅማችሁ ከተቻላችሁ ሪያል፣ ዶላር እንዲሁም ድርሃም ይዛችሁ በመሄድ ለታክሲ ዶላር እና ድርሃም ብትከፍሉን እንዲሁም ትብብራችሁ ቢሆንልን ሲሉ ረዳቶች ቀንድ ነክ ቀልድ አዘል ቁም ነገር ተናግረዋል። ምክንያቱም እኛ የመዳም ቅመሞች ለብራችንም ሆነ ለጉልበታችን ብሩን እንዴት እንዳመጣ ነው ትዝ ስለማይለን ከዙ ጋርም በተያያዘ የመዳም ቅመሞች የምትጠቀሙትን ቋንቋ ከወዲሁ አረማችሁና አስተካክላችሁ ሌሎችን የመዳም ቅመሞች ባታሰድቡን መልካም ነው እንላለን። ምክንያቱም የመዳም ቅመሞች ወደ ኢትዮጵያ ሲገቡ የሚጠቀሟቸው ቋንቋዎች እዚሁ መዳም ቤት ትታችሁና እዚሁ አራግፋችሁ ኤርፖርት ስትሄዱ የኢትዮጵያዊ ማንነታችሁና ትናንት የነበራችሁበትን እረስታችሁ ከትናንት ወዲያ ያሳደገቻችሁንና ከሰማችሁ በዓለም ከፍ ብሎ እንዲጠራ ያረገቻችሁን እናት ሀገራችሁን ኢትዮጵያን ሳትረሱ የኢትዮጵያን ባህልና ወግ ጠብቃችሁ መመለስ ነው እንጂ የአረብን ባህልና አኗኗር፣ የአኗኗራቸውን ዘይቤ የምታንጸባርቁ ከሆነ እዛው አረብ ሀገራችሁ ተቀመጡ ሲሉም ገልጸዋል። በመቀጠልም የተለያዩ ሶሻል ሚዲያዎችን ያጥለቀለቁት ትክክል፣ ልክ ነው፣ እውነት ነው የሚባሉትን አማርኞች እየተጠቀሙ በኮመንት በጣም ሪከርድ የሰበሩት፣ ሪከርዱንም እየሰበሩ ያሉት የሚፈምሰውንም እያፈመሱ በስድብም ሆነ ለየት ያለ ማዕረግና ክብር እየሰጡ የሚገኙት የታመመውንም የሚያክሙና የሚያሳክሙ የመዳም ቅመሞች ስለሆኑ ክብር ይገባቸዋል ብለን ስንጠይቅም የመዳም ቅመሞችን እንደ ስራ ፈት እየተቆጠሩ ስለሆነ ብዙዎች የመዳም ቅመሞች ወደ ራሳቸው ህይወት ተመልሰው የራሳቸውን ስራ መስራት ጀምረዋል። ብዙ ሶሻል ሚዲያን ላንጠቀም በራሳችን ስራና ቢዝነስ የሚያስገኙ ስራዎችን ብቻ በመስራት የራሳችንን ስራ ለመስራት አስበናል ሲሉም ተደምጠዋል። ከዚሁ ጋርም በተያያዘ የተለያየ የኦንላይን ስራ እንሰራለን እያሉ በውስጥ መስመር እየመጡ የሚጀነጅናችሁንም ሆነ ኮመንት የሚጽፉላችሁን ወደኋላ በመተው ትክክለኛ ክፍያ የሚገኝበት ስራ እና የሚያዋጣችሁ ዩቱብ እና የተለያዩ ስራዎችን መስራት ነው እንጂ ይህንን ብትሰሩ ይህንን ታገኛላችሁ፣ እንደዚህ ብታደርጉ እንደዚህ ይሆናል የሚሉ የቲያንስ ማህበሮች በተለያዩ ሚዲያዎች እየተዘዋወሩ እንዲሁም በውስጥ መስመር እየመጡ እያስቸገሩ ስለሆነ ከነሱ እየተጠነቀቃችሁ፣ ቅድሚያ ገንዘብ ክፈሉ፣ ገንዘባችሁን አውጡ የሚሏችሁን ከነኛ ማህበረሰቦች ገንዘብ እየተከፈለ ገንዘብ ስለማይገኝ ተሰርተን የምናገኘው ገንዘብ እም ነው እንጂ የምንፈልገው እየከፈልን የምናገኘው ገንዘብ አንፈልግም፣ በማለት ብልጥ መሆን እንዳለባችሁና ይህንን ያህል ገንዘብ ክፈሉና የኦንላይን ስራ ተመዝገቡ የሚሏችሁን ወደኋላ በመተው ነቃና ነቃ በማለት ጥንቁቅ መሆን አለባችሁ ሲሉም ተደምጠዋል። ምክንያቱም ትምህርቱ የደረሳቸውና በጣም ብዙ ገንዘብ ከፍለውም ይህንን የኦንላይን ስራ እንሰራላችኋለን፣ ትሰራላችሁም፣ ትርፋማ ትሆናላችሁ የሚለው የቲያንስ ግሩፕ ስሙን በመቀየር በተለያዩ ስሞች አዳዲስ ስሞችን ይዞ እየመጣ ስለሆነ ከዚህ ድርጊት እንድትማሩና ምንም አይነት ኦንላይን ስራ ሲሰራ ምንም አይነት ገንዘብ የማይከፈልና ጊዜና ሰዓታችሁን መስዋዕት አድርጋችሁ ገንዘባችሁንም ወጪ እንዳታደርጉ ስንል ከዙ እናስጠነቅቃለን። ከዜናዎቻችን ጋር አብራችሁ የቆያችሁትና ስትከታተሉን የነበራችሁም እንዲሁም የክብር እንግዶቻችን ከልብ እያመሰገንን በሌላ የዜና ጥንቅራችን እስከምንገናኝ ቸርን ሰንብት